የመልካም ሥራና የሰው ሁሉ ጠላት ሸንግሎ አሳታት። በእርሷም የማይቆጠሩ የብዙዎችን ነፍስ አጠመደ። እርሱ ሰይጣን ስለ ዝሙት ፍቅር ያለ ዋጋ ስጋዋን እስከ እስከ መስጠት አድርሷታልና፣ በዚህም በረከሰ ስራ ውስጥ ኖረች። በየዕለቱም የኀጢአት ፍቅር በላይ አይጨመርባት ነበር። ሰውን የሚወድ የእግዚአብሔርም ቸርነት ወደ ክብር ባለቤት ወደ ጌታችንና አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መቃብር ሊባረኩ ወደ ኢየሩሳሌም ለመሄድ የሚሹ ሰዎችን ገለጠላት። ከእርሳቸውም ጋር ትሄድ ዘንድ ልቧ ተነሳሳ። ከብዙዎች ሰዎችም ጋር በመርከብ ተሳፈረች። ባለመርከቦችም የመርከብ ዋጋ በጠየቋት ጊዜ ስለ መርከብ ዋጋ ያመነዝሩባት ዘንድ ሰውነቷን ሰጠቻቸው። ኢየሩሳሌምም እስከደረሰች ይህን ሥራ አልተወችም።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 በልቧ እያዘነችና እየተከዘች ወደ ሰማይ ወደ እግዚአብሔር ዓይኖቿን አቀናች። በማንጋ ጠጧም ውስጥ አምላክን የወለደች እመቤታችን የቅዱሰ ቅዱሳን የድንግል ማርያምን ስዕል አየች። በፊቷም አለቀሰች፣ ፍጥረቶችን ሁሉ የምትረጃቸው አምላክን የወለድሽ እመቤቴ ተዋሽኝ፣ ከሁሉ ሰዎች ጋር ገብቼ የመጣሁበትን ስራዬን የፈጸምኩ እንደሆነ ያዘዝሽኝን ሁሉ እኔ አደርጋለሁ ብላ በማመን ለመነቻት። እንዲህም ስትል ወደ ጌታችን መቃብር ቤተ ክርስቲያን ፈጥና ገባች። በገባችም ጊዜ የበዓሉን ስራ ፈጸመች። ከዚህም በኋላ አምላክን ወደ ወለደች ወደ እመቤታችን ወደ ከበረች ድንግል ማርያም ስዕል ተመልሳ ወደ እርሷ መሪር ልቅሶን እያለቀሰች ረጅም ጸሎትን ነፍሷንም ለማዳን እርሷ ወደ ወደደችው ትመራዘን አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ስዕል ከዮርዳኖስ በረሃ ብትገቢ አንቺ እረፍትንና ድህነትን ታገኛለሽ የሚል ቃል ወጣም። ከመቤታችን አምላክን ከወለደች ከቅድስት ድንግል ማርያም ስል ይህን ቃል ተቀብላም ወዲያውኑ ወጣች። በውጪም አንድ ሰው አግኝታ ሁለት ግርሽ ሰጥታ አምባሻ አገዛችበት። ከዚህም በኋላ የዮርዳኖስን ወንዝ ተሻግራ ጽኑ ተጋድሎ እየተጋደለች በበረሃው ውስጥ አርባ ሰባት ዓመት ኖረች። ሰይጣንም አስቀድማ በነበረችበት በዝሙት ጦር ይዋጋት ነበር። እርሷ ግን በተጋድሎ ጸናች። ከዚያም ከገዛቸው አምባሻ ብዙ ቀን ተመገበች። ሁለት ሁለት ቀን፣ ሶስት ሶስት ቀንም ጹማ ከዚያ አምባሻ ጥቂት ትቀምስ ነበር። ባለቀም ጊዜ የዱር ሳር ተመገበች። በዚያችን በዮርዳኖስ በረሃ እየተዘዋወረች አርባ ሰባት ዓመት ሲፈጸምላት እንደ ገዳሙ ልማድ የከበረች አርባ ጾምን ሊፈጽም ቅዱስ ዘሲማስ ወደዚያች በረሃ መጣ። በሱ ደብር ላሉ መነኮሳት ልማዳቸው ስለሆነም በየዓመቱ ወደ በረሃ ወጥተው የከበረች አርባ ቀን ጾም እስከምትፈጸም በጾምና በጸሎት ተጸምደው በገር ሊቆያሉ። ስለዚህም ዘሲማስ ወደ ዮርዳኖስ በረሃ በወጣ ጊዜ የሚጽናናበትን የሚያሳየው ዘንድ እግዚአብሔርን ለመነው። በበረሃውም ውስጥ ሲዘዋወር ይህችን ቅዱስ ሴት ከሩቅ አያት። የሰይጣን ምትሃትም መሰለችው። በጸለየም ጊዜ ከሰው ወገን እንደሆነ የተገለጠችለት፣ ወደ እርሷም ሄዶ፣ እርሷ ግን ከእርሱ ሸሸች። ወደ እርሷም ይደርስ ዘንድ ከኋላዋ በመሮጥ ተከተላት። ከዚህም በኋላ ዘሲማሶይ ከእኔ ጋር መነጋገር ከፈለግህ ጨርቅን በምድር ላይ ጣልልኝ፣ እከለልበትም ዘንድ ብላ በስሙ ጠራቸው። በስሙ በጠራችሁም ጊዜ እጅግ አድንቆ ጨርቁን ጣለላት። ያን ጊዜም ለብሳ ሰገደችለት፣ እርሱም ሰገደላት። እርስ በእርሳቸውም ሰላምታ ተሰጣተው፣ በላዩ የሚጸልይላት ዘንድ ለመነችው፣ እርሱ ካህን ነውና ካህንም ስለሆነ። ከዚህም በኋላ ገድሏን ታስረዳው ዘንድ ቅዱስ ዘሲማ አስለመናት። ከእርሷ የሆነውን ሁሉ ከመጀመሪያው እስከ መጨረሻውም ነገረችው። እርሷም በሚመጣው ዓመት የክብር ባለቤት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክቡር ደሙን ቅዱስ ሥጋውን ከእርሱ ጋር ያመጣላት ዘንድ ለመነችው። እርሱም እሺ አላት። ዓመትም በሆነ ጊዜ ክቡር ደሙን ቅዱስ ሥጋውን በጽዋ ውስጥ ያዘ። ደግሞም በለስ ተመርንና በውሃ የራሰ ምስርንም ይዞ ወደ እርሷ ወደ ዮርዳኖስ በረሃ መጣ። ቅድስት ማርያምን በዮርዳኖስ ወንዝ ዳር ስትሄድ አያት። ወደ እርሱም ደርሳ እርስ በርሳቸው ሰላምታ ተሰጣጡ። በአንድነትም ጸለዩ። ከዚህም በኋላ ሥጋውንና ደሙን አቀበላት። በለሱንም ተመሩንም ምስሩንም አቀረበላትና ትመገብለት ዘንድ ለመናት። ስለ በረከት ከምስሩ በእጇ ጥቂት ወሰደች። ደግሞም በሁለተኛው ዓመት ወደ እርሱ አይመለስ ዘንድ ለመነችው። ሁለተኛ ዓመትም በሆነ ጊዜ ወደዚያ ወደ ዮርዳኖስ በረሃ መጣ። ያቺ ቅድስት ሴት ሙታ አገኛት። በራስጌዋም ደሃይቱን ግብጻዊት ማርያምን ከተፈጠረችበት አፈር ውስጥ ቅበሯት የሚል ጽሑፍን አገኘ። ከጽሑፉም ቃልም የተነሳ አደነቀም። ያን ጊዜም ከግርጌዋ አንበሳን ሲጠብቃ ታየ። እርሱ መቃብሯን በምን እቆፍራለሁ ብሎ ያስብ ነበር። በዚያም ጊዜ ያ አንበሳ በጥፍሮቹ ምድሩን ቆፈረ። የከበረ ዘሲማስም በላያ ጸሎት አድርጎ እቀበራት። ወደ ገዳሙም ተመልሶ ለመነኮሳቱ የዝህችን የከበረች ግብጻዊት ማርያም ገድሏን እንዳስረዳቸው ከመጀመሪያ እስከ ከመጨረሻ ነገራቸው። እጅግም አደነቁ። ምስጉን ልዑል እግዚአብሔርንም አመሰገኑት። መላዋ ዕድሜዋም ሰማንያ አምስት ሆኖ አላታል። እግዚአብሔርን በርሷ ጸሎት ለዘላለም ይማረን። በረከቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለማርያም እየንተረከባ ምንዳቤ አንበሳ ዘኮነ በርነ ስጋሃ አቃቤ ቀበራ ዘሲማስ ባአዝፉ እስማልባቲ ግልባቤ ረኪቦ መልልተ ርእሳ መጻፈነባቤ ለማርያም ግብፃዊት ቅብራ ዘይቤ። በዚህች ዕለት የክብረ ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው ሳምንት ሐዋርያው ቅዱስ ቶማስ ተገለጠለት። በእጆቹና በእግሮቹ ውስጥም የችንካሮችን ምልክት አሳየው። የቶማስንም እጅ ይዞ በመለኮታዊ ጎኑ ውስጥ አኖረውና በጦር የተወጋበትን ቦታ አሳየው። ቶማስም ጌታዬና ፈጣሪዬ መነሳትህን አመንኳ አለ። ጌታችንም ብታየኝ አመንከኝ የሚመሰገንስ ሳያይኝ የሚያምንብኝ ነው ብሎ መለሰለት። በትርጓሜ ወንጌልም እንዲህ ይላል። ቶማስ በመድኃኒታችን ጎን ውስጥ እጁን ባስገባ ጊዜ እጁ በመለኮት እሳት ተቃጠለም። በመለኮቱም ደግሞ በታመነ ጊዜ እጁ ከመቃጠል ዳነች። ለእግዚአብሔር ምስጋና ይሁን። ባህሪያቶቹም ጸሎት በታጋዮች ጻድቃንም፣ በድል አድራጊዎች ሰማዕታትም ጸሎት ይልቁንም በእመቤታችን አምላክን በወለደች በክብርት ድንግል ማርያም በአማላጅነቷ ይምረን ዘንድ ወደ እርሷ እንለምን፣ ለዘላለሙ አሜን። በዚችም ቀን የአባታችን አዳምና የእናታችን ሔዋንን መታሰቢያቸውን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ይህን አባታችን አዳምን ሳይፈጥረው አስቀድሞ በሰማይና በምድር ያለውን አዘጋጀለት። ሐዋርያው ቅዱስ ጳውሎስ እንደተናገረም መላእክትንም ስለ እርሱ ፈጠረም። ከዚህም በኋላ በሄዶውም ተክልን አዘጋጀለት። እርሱም የፍሬው ጣዕም በየራሱ ልዩ ነው። የሚያሻውን ሁሉ አከናውኖ እነሆ ከምድር መካከል ይኸውም ጎልጎታ ነው፣ አፈር አንስቶ በሶስት ሰዓት እርሱን ፈጠረው ከአራት ባሕርያት ይኸውም ውሃ፣ እሳት፣ ነፋስና መሬት ነው። ባሕርያውና በምሳሌው ራሱን አስመስሎም ፈጠረው በፊቱም እፍ ብሎ የሕይወት መንፈስን አሳድሮ የሚናገርና የሚያስተውል የሚያውቅ አደረገው። የብርሃንንም ልብስ ለአልብሶ ንጉስ፣ ነቢይ፣ ካህን፣ አስተዳዳሪ አድርጎ በፈጠረ ሁሉ ላይ ሾመው። ከዚህም በኋላ አይቶ ስማቸውን ይሰይም ዘንድ አራዊትንን፣ እንስሳትን፣ የሰማይ ወፎችን ሁሉ ወደ እርሱ አመጣ። አዳምም መንፈስ ቅዱስ እንዳናገረው ለሁሉም ስም አወጣላቸው። ከዚህም በኋላ በአዳም ላይ እንቅልፍን አመጣበትና አንቀላፋ። ከጎኑም አንድ አጥንት እነሳ ቦታዋንም በስጋ መላው። እግዚአብሔርም ሴት አድርጎ አሳምሮ ሰራት፣ በአዳምም በፊቱ አኖራት። አዳምም ነግቶ ይህቺ ከአጥንቴ አጥንት ከስጋዬ ስጋ ናት ሚስት ትሆነኝ ብሎ ተናገረ። ስሟንም ሔዋን አላት። አዳምም በጎልጎታ ቆሞ የፈጣሪውን ቃል እየሰማ ሳለ እነሆ ከሚስቱ ከሔዋን ጋራ በፊት በኋላ ሆኖ በየነገዳቸው አዳምን ስላከበረው መላእክት እግዚአብሔርን እያመሰገኑ ደመና ተሸክማ ወሰደቻቸው፣ በኤዶም ገነትም አኖራቸው። እግዚአብሔርም አዳምንና ሔዋንን በገነት ካለው ተክል ሁሉ ብሉ፣ ግን ከገነት መካከል ዕጸ በለስን አትብሉ፣ ከርሱ በበላችሁ ቀን ሞትን ትሞታላችሁ አላቸው። አዳምም ገነትን እያረሰና እየቆፈረ ከፍሬዋም እየተመገበ ከመላእክት ጋር ሲያመሰግን ኖረ። የበጎ ሥራ ጠላት ሰይጣን ግን ከማይረጉ በወደቀ ጊዜ በአዳም ጌትነትና ክብር ቀንቶ በእባብ አድሮ ወደ ሔዋን ሄደ። ያንን ጸበለስንም ትበላ ዘንድ አታለላት። አምላክ የመሆንንም ተስፋ አሳደረባትና አሳታት። ያንን ጸበለስንም ባየችው ጊዜ አማራት፣ በልታ ለባሏም አበላችው። ያን ጊዜ የብርሃን ልብሳቸው ከላያቸው ተገፈፈ። እነርሱም ራቁታቸውን እንደሆነው አውቀው በበለስ ቅጠል ሀፍረተ ስጋቸውን ሸፈኑ። እግዚአብሔርም ስህተታቸውን አውቆ አስቀድሞ ባብር ረገመ። በእርሷና በሴቲቱ ዘር መካከልም ጠላትነትን አጸና። በሔዋንም ላይ በጻር በጋሩ ለጂ ወልደሽም መመለሻሽ ወደ ባልሽ ይሆን እርሱም ይግዛሽ ብሎ ፈረደባት። አዳምንም እንዲህ አለው፦ ስላንተ፣ ምድር የተረገመች ትሆን። ጥረ ግረህ እንጀራህን ብላ። አንተ አፈርነህና ወደ አፈርነት ትመለሳለህ። እግዚአብሔርም የቆርበትን ልብስ አዘጋጅቶ አለበሳቸው። ሰባት አመትም በተርላ ከኖሩ በኋላ በምሽት ጊዜ ከሄዶም ገነት ወጡ። አዳምም በማለዳ ፀሐይ ሲወጣ ነጭ ጣን ቀናት ሰሊሆት የሚባል ሽቱ ከሎሚ ውሃ ጋር አጠነም።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 ሕፃንም ሆኜ በሜዳ ውስጥ አድሃለሁ፣ በመስቀሌና በሞቴም አድንሃለሁ አለው። አዳምም ከገነት በወጣ ጊዜ የወሰደውን ወርቅ፣ ከርቤና ዕጣን ለልጁ ለሴት ሰጠው። እንዲህም አለው በኋላ ዘመን የእግዚአብሔር ልጅ መጥቶ ከድንግል ይወለዳል። ያን ጊዜ የጥበብ ሰዎች ይህን ወርቁን፣ ከርቤውንና ዕጣኑን እጅ መንሻውን ያመጡለታል። እርሱም መዝግቦ በዕቃ ቤት አኖረው። ወደ ኖኅም እስኪደርስ ከትውልድ ወደ ትውልድ ሲተላለፍ ኖረ። ከኖኅም የምስራቅ ሰዎች ወደሆኑ የጥበብ ሰዎች እስኪደርስ ተላለፈ። እነርሱም ከእመቤታችን ከቅድስት ድንግል ማርያም በሥጋ በተወለደ ጊዜ አምጥተው ለእግዚአብሔር ልጅ እጅ መንሻ አድርገው አቀረቡለት። እመቤታችንም ከእጃቸው ተቀብላ በኋላ ለቅዱስ ጴጥሮስ ሰጠችው። ቅዱስ ጴጥሮስም ለቀለሜንጦስ ሰጠው። አዳምም የሚያርፍበትን ሰዓት ባወቀ ጊዜ ልጁ ሴትን ጠርቶ ከመሞቴ በፊት ልጆችህንና የልጅ ልጆችህን ወደ እኔ አቅርባቸው አለው። የአባቱን ቃል ሰምቶም እንባው በጉንጩ ላይ እየፈሰሰ ወጣ። ወደ አዳምም አቀረባቸው። አዳምም ባያቸው ጊዜ ከእሳቸው ስለ መለየቱ አለቀሰ። እነርሱም ሲያለቅስ ባዩት ጊዜ ሁሉም በአንድነት ወደ እግዚአብሔር በግንባራቸው ተደፍተው አለቀሱ። ምድር እንዴት ትሸፍንሃለች? ከዓይኖቻችንስ እንዴት ትሰወራለህ? አሉ። ከዚህም በኋላ አባታችን አዳም ሁሉን ልጆቹን ባረካቸው፣ መረቃቸውም። ልጁን ሴትን እንዲህ አለው፣ ይህች ዓለም ድካምና ችግርን የተሞላች ናትና በእግዚአብሔር እየታመንክ እውነትን፣ ንጽህና አንጠብቅ። ሰይጣን ወደሚያሳይህ ምታቱና ወደ ነገሩ አታዘንብል። በሞትኩ ጊዜም ሥጋዬን ወስዳችሁ ሰሊክ ሚያ በሚባል ሽቱ ገንዛችሁ በግምጃ ቤት አኑሩኝ የጥፋት ውሃ ይመጣ ዘንድ ፍጥረት ሁሉ ይሰጥማል። ከስምንት ነፍስ በቀርም የሚቀር የለም። ልጅ ሆይ ለወገኖች ቋሚ ሆነህ እግዚአብሔርን በመፍራት ጠብቃቸው፣ የእውነት መንገድንም ምራቸው። ለሰይጣንም እንዳይታዘዙና እንዳያጠፋቸው አደራ አስጠብቃቸው። ልጆችህንና የልጅ ልጆችህንም ከቃየል ልጆች ለያቸው፣ አንድ የሆኑ ዘንድ ከቶ አትተዋቸው። ወደ ሥራቸውና ወደ ጨዋታቸው አይቅርቡ። ከዚህም በኋላ ወደ ልጁ ወደ ሴትና ወደ ሔዋን መለስ ብሎ ያንን ወርቅ፣ ከርቤና ዕጣን ከርሳቸው ጋር አኑረው ይጠብቁትም ዘንድ አደራ አላቸው። እንዲህም አላቸው፣ የጥፋቷ በመጣ ጊዜ ሥጋዬን ከወርቁ ከከርቤውና ከዕጣኑ ጋር ወደ መርከብ ያስገቡ። ከዚያም በኋላ በምድር መካከል ያኑሩት። ከብዙ ዘመናት በኋላም ያቺን አገር ይወሯታል። እሊህንም ወርቅ፣ ከርቤና ዕጣን ከብዙ ምርኮ ጋር ይወስዱትና አካላዊ ቃል መጥቶ ሰው እስከሚሆን ድረስ በዚያ ይጠበቃል። ነገሳትም ይዘው መጥተው ይገብሩለታል። ወርቁ ስለ መንግስቱ፣ እጣኑም ስለ ክነቱ፣ ከርቤውም ማያዊ ስለ ሆነች ሞቱ ነው። ለአባታችን አዳምም ሰላሳ አመት ሲሆን ሰላሳ 135 አመት ሲሆነው በተፈጠረባት አርብ በ9 ሰዓት አረፈ። ያረፈባትም ሰዓት ከገነት የወጣ አባት ናት። በዚያን ጊዜ የመላእክት ሰራዊት ከልጆቹ ጋር ተሰበሰቡ። መልካም አገናነዝንም ገነዙት። በብዙ ሽቶዎችም ማእዛውን አጣፈጡ። ይህም በገነትና በደብር ቅዱስ ያለ ነው። ስጋውንም በፀሐይ መውጫ በኩል በዋሻ ውስጥ አኖሩ። የሚያበራ መብራትም አኖሩ። ከእርሱም ጋር ወርቁን፣ ከርቤውንና ዕጣኑን አስቀመጡ። ዋሻውንም በአዳምና በሔዋን በሴት ቁልፍ ቆልፈው አተሙት። የጥፋቷም እስከመጣ ድረስ ሴትና ልጆቹ ለአባታችን አዳም ስጋ ሲያገለግሉ ኖሩ። ከዚህ በኋላም ኖኅ በአምላክ ትእዛዝ ደብረ አራራት እስከሚያደርሰው ከእርሱ ጋር የአባታችን የአዳምን ስጋ በመርከብ ወሰደው። ከዚያም ሴምና መልከጼዴቅ የእግዚአብሔር መልአክ እየመራቸው ይዘውት ሄዱ። ከቀራኒዮ ቦታ ደርሰውም በዚያ ቀበሩት። መልከጼዴቅም በዕጣንና በቁርባን ሲያገለግል ኖረ። እግዚአብሔርም ልጅ መጥቶ ከድንግል ልጁ በተወለደ ጊዜ መድኃኒት በሆነች ሞቱ አድኖ ወደ ቀደመው ርስቱ መለሰው። እርሱ ለከበሩ ደጋጎች ነቢያት፣ ለተጋዳዮችም ሰማዕታትና ጻድቃንና አባት ነውና ስለ እርሱም የእግዚአብሔር ልጅ ወደ ዓለም መጥቶ ሰው ሆኗልና ለእግዚአብሔርም ምስጋና ይሁን። የአባታችን የአዳም የእናታችን የሔዋንም የቀደሙ የሁሉም አባቶቻችንን በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር አሜን። ሰላም እብል ለእንተ ተፈጥረ ቀዲሙ ብፁህ አምጣን በአቅሙ ለዝህ ሰናይ ወአዳም በከመስሙ ሐሬው አምላክ ወፈተ ነሲያ ስጋው ወደሙ ወሰላም ለሄዋን እንተ ይእቴ አጽሙም። በዚህችም ቀን ኖኅ ተወለደ። የሰሎሞን አባት ንጉሥ ዳዊትም በዚህች ዕለት ተወለደ። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለም አድሮ ይኑር አሜን። አንድ አምላክ በ የሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ ሰባት በዚች ቀን የመቤታችን አምላክን የወለደች የቅድስተ ቅዱሳን የድንግል ማርያም አባቷ ጻድቅ ኢያቄም አረፈ። በዚች እምለት የሰማዕታት አጋቦስና የቴዎድራ ደግሞም የብልዮን ገዳም የአባ ሙሴ ልጅ የአባ መትሩፋ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማያታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት ረዴትና በረከቷም በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን።